እዚህ ከፊታችን የምን በዓል ቀርቧል? እግዚአብሔር ምርጥ ምርጥ ድግሶች ምርጥ ምርጥ በዓላት አክብሮ እዚህ ደርሷል። የገባው ከእግዚአብሔር ጋር ሲያከብር ቆይቷል። ያልገባው ከኢትዮጵያ ህዝብ ጋር ሲያከብር ቆይቷል። ፋሲካው ክርስቶስን ታርዶለት ያልበላ በየዓመቱ በገዝቶ በልቷል፣ አልበላ በልቷል ንጹ የሆኑን ቂጣ እርሾ የሌለበትን እንጀራ ኃጢአት የማያውቀውን ኢየሱስን ብሉኝ ያለውን ብትበሉኝ ህይወት ይሆንላቸዋል፣ ብትበሉኝ ህይወት ይበዛላቸዋል ያለ የነፍሳችን እንጀራ፣ የመንፈሳችን እንጀራ፣ የመላእክት መና፣ የመላእክት እንጀራ መጽሐፍ እንደሚል ኢየሱስ የመላእክት ህልውና፣ የመላእክት መኖር፣ የመላእክት እንጀራ። የሰማይን እንጀራ ሰው በላ፣ ለመጽሐፍ ቅዱስ የመላእክትን እንጀራ ሰው በላ። ያንን የማይበሉ የምድረ በዳውን የማይበሉ በሉ ሞቱ። እኔን የሚበላኝ ግን ለዘላለም ይኖራል። ከእኔ የተነሳ ለዘላለም እሱን ያልበላ ግን በየዓመቱ ድፎ ዳቦ ይበላ። የለም የለም አለ። የበጉ ሰርግ ጥሪ፣ የበጉ ሰርግ ታሪክ በበጉ ሰርግ ላይ የሚጠሩ ብፁዓን ናቸው ይላል እና ስለሱ ደንታ የሌለው በየሰው ሰርግ ግን ማይቀር አለ። የለም እ የታች ከሆኑ ነው የሚታይ። የእግዚአብሔር በዓል ሁለት ሺህ ዓመት ሙሉ እነዚህ ነበሩ። እግዚአብሔር ምን የመሳሰሉ እነዚህ በዓላቶችን አክብረዋል? ከፊታችን ትልቅ በዓል አለ። እግዚአብሔር እስራኤልን የሚባለን ሕዝብ ሊጎበኝ አስቀድሞ ማድረግ ያለበትን ነገር ያደርጋል። የመለከት በዓል የክርስቲያኖች የፊተኛው ትንሳኤ፣ መጽሐፍ እንደሚል ትንሳኤ አለ። ጳውሎስ በየተራ ነው አንደኛ ቆሮንቶስ 15 ትንሳኤ በየተራ ነው። ክርስቶስ ያው ላንቀላፉት በኩራት ሆኖ ተነስቷልና ከዚያ በኋላ መጀመሪያ የሚነሱት ምኖች ናቸው አለ በክርስቶስ ያንቀላፉት ይነሳሉ። ቀጥሎስ ከሺህ ዓመቱ መንግስት በኋላ መንግስቱን ላባቱ አሳልፎ ሲሰጥ ያን ጊዜ ደግሞ የሚነሳ ቡድን አለ ፍጻሜው ይሆናል። ያን ጊዜ በራይ ምራፋያ ላይ ደግሞ ምን ይላል የክርስቲያኖችን መነሳት በሕይወት ያለነውን ሰዎች በትንሣኤ አካል ምለወጥ? ራእይ 20 ላይ ምን አለ? ይህ የፊተኛው ትንሳኤ ነው። በፊተኛው ትንሳኤ ዕድል ያለው ምንድን ነው? ብፁዕና ቅዱስ ነው። ለምን የኋለኛው ሞት በኋላ የሚመጣ ትንሳኤ አለ። ያኛው ትንሳኤ ላይ የሚመጣው ሞት አያገኘውምና የኋለኛው ሞት አያገኘውም። የፊተኛው ትንሳኤ፣ የኋለኛው ትንሳኤ፣ የጻድቃን ትንሳኤ፣ የሃጣን ትንሳኤ የክብር ትንሣኤ፣ የፍርድ ትንሳኤ። በፊተኛው ትንሳኤ ዕድል ያለው ሁሉ ምንድን ነው? ብፁዕና ቅዱስ ነው። ለዚህ በክርስቶስ ያንቀላፉት ብቻ አስቀድሞ ይነሳሉ። እኛም በሕይወት ያለን ቅዱሳን በቀዘበታ እንለወጣለን። መለከት ይነፋል። ከነርሱ ጋር ጌታን በምን ለመቀበል? በአየር ለመቀበል በደመና እንነጠቃል። በምንም አይነት ሁኔታ እኛን የመሰልን የዳንን ሰዎችና እሱን የመሰለ ታላቅ አዳኝ እሱን የመሰለ ታላቅ አዳኝና ደግሞ ህይወቱን የከፈለላት ቅድስት ቤተ ክርስቲያን ነውር የሌላት ቤተ ክርስቲያን፣ በእርሱ መስዋዕትነት ኃጢአታቸው ያልተቆጠረባቸው በእርሱ መነሳት ግን ጽድቁ የተቆጠረላቸው ሰዎች የበጉ ሚስት የሙሽራይቱ ክፍል የአካሉ ክፍሎች ዛሬም በቀኙ ያሉ ህይወታቸው የሆነው ክርስቶስ በሚገለጥበት ጊዜ፣ በዚያን ጊዜ እነርሱም አብረው በክብር የሚገለጡ ክርስቲያኖች። እዚህ ከተማ ላይማ አብረን መቀጣጠር የለብንም። ከጌታ እዚህ የአቤልን እንደሚያፈሰሰች የበራኪው ልጅ ዘካርያስ እንደሚያፈሰሰች ከሁሉ የከፋው የእግዚአብሔርን ልጅ ደም ያፈሰሰች ኃጢአተኛ ዓለም ላይ ከዚህ ቅዱስ ሙሽራ ጋር አንገናኝ። በዚህ በረከሰ መሬት ላይ ደም በፈሰሰበት መሬት ላይ በዚህ ኃጢአተኛ በበዛበት የእግዚአብሔርን ልጅ በሰቀለ ዓለም ላይ ከሙሽራው ጋር አንገናኝ። ጌታን በአየር ለመቀበል በደመና እንነጠቃለን እንዲሁም ከጌታ ጋር እንሆናለን። የቱ ጋር እኔ አላውቅ። አንድ ነገር ግን አውቃለሁ፣ ያን ቀን ቦታውን እናውቃለን። ያን ቀን እንገናኛለን፣ እንነጠቃለን። ጫፉ ጋር ነን ያለን። ጌታን በአየር ለመቀበል በደመና እንነጠቃለን። ከዛ በኋላ ሺህ ዓመት ቤተ ክርስቲያን ትነክሳለች። በምድር ለሚቀሩት ግን ምን! ወዮላቸው! ወዮላቸው! ወዮላቸው! በምድር ለሚቀሩት ወዮላቸው! የአንድ ጊዜ ሰባት ዓመት በሰማይ ላይ የበጉ ሰርግ ይሆናል። የበጉ ሰርግ፣ ወደዛ ሰርግ የተጠሩ ልሙኖች ናቸው፣ ብፁዓን ናቸው። እዚህ ውስጥ በጌታ ያልሆነ ሰው የብዙ ሰው ሰርግ ሄደ የበላ የጠጣ፣ ሚመጣው ኃይለኛ ሰርግ አለ፣ የበጉ ሰርግ ይባላል። ኢየሱስ ሙሽራ ሆኖ ሙሽራ ሆኖ እኛ ሀገር ነው ሙሽራ የሚቀመጠው። ሙሽራ ሆኖ የሚያስተናግድበት ሽርጥ ታጥቆ መቀነት ታጥቆ የሚያስተናግድበት ሰርግ አለ። እዛ ትገኛል። አረጋግጠል ቀላል ነው ወገኖቼ እዚህ ውስጥ አንድ ሰው እኔ በጌታ አይደለሁም እኔ ሃይማኖቴ፣ እንደዚህ ችግር የለው። ክርህንም አትበጥስ ምንም፣ ሌላም ያሰሩብካል አትበጥስ። ቀላል አንድ ነገር ግን እመን፣ እኔ ኃጢአተኛ ነኝ በል። እኔ ብዙ ኃጢአት አለብኝ፣ እኔና እግዚአብሔር የምናቀው፣ ሰው ማያውቀው ብለ እመን። ደሞ አለብሃ ስላለብህ፣ ሁለተኛው ደግሞ እኔ ራሴን ማዳን አልችልም። ብዙ ጊዜ ጥሩ ሰው ለመሆን አስባለሁ፣ መልሼ ያውነኝ አስባለሁ አስባለሁ ግን ያው ነኝ። ስለዚህ እኔ ራሴን ማዳን አልችልም። ነገር ግን ኢየሱስ በዚህ ምድር ላይ በስጋ መጥቶ የኔን ኃጢአት ሁሉ ተሸክሟል። ዛሬ እያስቸገረኝ ያለውን ኃጢአትና ፍርዱን ኢየሱስ ወስዶታል ብለህ በፍጹም ልብ መን ይህን ካመንክ በኋላ የማታውቀው ኃይል በሕይወት ውስጥ መሥራት ይጀምራል። ከዚህም ችግር የምትወጣው ይህንን እውነት ስታመን። አይ እኔ አንድ ቀን ተሻሽዬ ሰው ሆናለሁኝ፣ ራሴን ጥሩ ሰው አደርጋለሁ ብለህ አትሞክረው። ዘመን ነው የሚያልቀው ጊዜ ነው የሚያልቀው፣ ከድጡ ወደ ማጡ ነው። ለዚህ ይህንን እመን። ደካማ ነኝ፣ ኃጢአተኛ ነኝ፣ ራሴን ማዳን አልችልም። ኢየሱስ ግን የሞተው ለኃጢአቴ ነው እና እኔን ለማጽደቅ ሲል ደግሞ ከሙታ እንደተነሳ አምናለሁ። በል ዝም ብለህ ለራሱ ንገረው ሕይወት በማታውቀው ሁኔታ መቀየር ይጀምራል። በማታውቀው ሁኔታ ኢየሱስን ማፍቀር ትጀምራል። በማታውቀው ሁኔታ ስሙን ጥራጥራ ይልሃል። በማታውቀው ሁኔታ ስሙን ስትጠራው የሆነ ነገር ይሰማል። ደስ ደስ የሚል እንግዳ ስሜት ይሰማሃል። እንደዛ አድርግ። ያለዚያ ጊዜ የለም። ይህን ካሟላህ ቀላል ነው። እቺን ስላሟላህ እምነት ጽድቅ ሆኖ ይቆጠርልሃል። የበጉ ሰርግ ጋር ከኛው ጋር እንገናኛል። ከነ ጴጥሮስ ጋር ትገናኛል። የበጉ ሰርግ ላይ ያልተጠራ የማይታደም የሌለ የሰው ሰርግ ሲዞር ሲጠርግ የነበረ ሰው ምንኛ ምስኪን ሰው ምንኛ ተታሏል። የመለከት ባህል ከፊታችን አለ። መለከት ይነፋል አይደል የሚለው እንለወጣል እንጠቃለን። መለከት በመጽሐፍ ቅዱስ ውስጥ ሲነፋ የነበረው ለብዙ ነገር ነው። ለምሳሌ አንደኛ በሙሴ ዘመን ነው መጀመሪያ መለከት ሰርታችሁ ንፉ የተባለው የብር መለከቶች ሰርተ ካህናቶቹ ይንፉ የተባለበት አንደኛ እስራኤልን አንድ ላይ ለመሰብሰብ ነበር ያን ጊዜ ይጠቅመናል ይሄ እስራኤልን ለመሰብሰብ ነው ይነፋ የነበረው። ለምሳሌ ይህን የምጠቅስላችሁ ዘኍልቍ አስር ላይ ካለው ማለት ነው። መለከቱን ስራ መለከቶቹ የሚነፉት ለዚህ ለዚህ ነው አለ። የእስራኤልን ህዝብ ለመሰብሰብ፣ ልክ እነሱን ለመሰብሰብ የሚሆን መለከት ሲነፋ ይሰበሰባሉ። ከዛ በኋላ ደግሞ ሌላ መለከት ሲነፋ የተሰበሰበ ህዝብ ጉዞ ይጀምራል። ካምፑን ነቅሎ ድንኳኑን ነቅሎ ጉዞ ይጀምራል። እየሰማችሁ መለከት በሙሴ ዘመን እግዚአብሔር ንፋ ያለው ዘውልቁ ላይ እ በሚነፋ ሰዓት የእስራኤል ማህበር ሁሉ ይሰብሰብ ተዚላችኋል። ሐዋርያ ጳውሎስ ተሰሎንቄ ላይ እኛ ሁላችን ወደ ጌታ ስለመሰብሰባችን ወደ ጌታ ስለመሰብሰባችን ማንም ሰው በመልእክት ጽፎ ወይም በትንቢት ወይም በቃል ጽፎ እንዳያናውጣቸው የጌታ ቀን ቀርቧል ብሎ እና እንዴት እንደምንሰበሰብ እዛው ጋር ጳውሎስ ይጽፋል መለከት ሲነፋ የእሱ የሆነው የኪዳን ህዝብ ይሰበሰባል። መለከት ሲነፋ ድንኳን ነቅሎ ይጓዛል። ለዚህ ከፊታችን መለከት ይነፋል። የኪዳን ህዝብ፣ በመስቀሉ ደም የተዋጀ ህዝብ ወደ ጌታ የሚሰበሰብበት ጊዜ አለ። ይህንን ከተማ ይህንን ሰፈር ይህንን አገር ይህንን ምድር ለቀን የምንሄድበት መለከት ከፊታችን ይነፋል። ዘውልቁ አስር ሌላ የሚነፋበትን ነገር ዘውልቁ ላይ ሲናገር አዲስ ጨረቃ ሲወጣ አዲስ ነገር ሲጀመር መለከቱ ይነፋል ይለዋል። ለዚህ ቤተ ክርስቲያን ትሰበሰባለች፣ ትነጠቃለች። እኛም አዲስ የው ስርዓት ውስጥ እንገባለን። እስራኤል የሚባል ህዝብ ከፊት ለፊቱ ይጎበኛል። ሁለት ሺህ ዓመት ሙሉ በመስቀል ላይ የሞተላቸውን መሲህ በመካድ ያልተጠቀመው ሁለት ሺህ ዓመት ሙሉ ሳይጠቀም የቀረው የእስራኤል ህዝብ ከፊት ለፊቱ ተስፋ አለው። መጽሐፍ እንደሚናገር መለከት አንዱ የሚነፋበት ምክንያት የእስራኤልን ሽማግሌዎች ልብ ወደ እግዚአብሔር ለማቅረብ ከእግዚአብሔር እንዲሰሙ የእግዚአብሔርን ድምፅ እንዲሰሙ ትክክለኛውን መልእክት እንዲያዳምጡ መለከት ይነፋል አለው። እግዚአብሔር ለሙሴ በምትነፋበት ጊዜ እስራኤል ሽማግሌዎች ወደ አንተ ይምጡና እኔ የምናገረውን ይሰማሉ። ለዚህ መለከት ሲነፋ በእስራኤል ዘንድ ሪቫይቫል ይነሳል። አምላካቸውን ወደ መፈለግ ይመጣሉ። እስራኤል ከፊት ለፊታቸው ካለው ታላቅ መከራ የተነሳ የሚነሳባቸው ትልቅ እልቂት ብቻ ሳይሆን ትልቅ ሪቫይቫል ከፊት ለፊት አለ፣ መሲያቸውን ክርስቶስን ወደ መፈለግ። የዛሬ 2000 ዓመት ኢየሱስ እንዲህ አላቸው፣ ሲሰድቡት ሲያዋርዱት፣ ጥሩ ነው፣ ምንም ችግር የለውም። እኔ ሄዳለሁ፣ እኔ ሄዳለው። ኢየሩሳሌም፣ ዶሮ ጫጩቶቿን እንደምትሰበስብ ልሰበስብሽ መጣው። ነገር ግን የመጎብኘትሽን ወራት አላወቅሽም። ጳውሎስ እኛን አስጠንቅቆናል። እናንተ አሕዛቦች፣ እናንተ ድናችው፣ እስራኤል እስከ መጨረሻው ተቆርጦ የሚጣል እንዳይመስላችሁ፣ በእነሱ ላይ እንዳትመኩ። የእናንተ ሙላት ሲገባ እነሱ ይጎበኛሉ። ቅሬታው ይተርፋል። ቅሬታው የሚጠብቀው ታሪክ አለ። በዳንኤል መጽሐፍ ላይ ዳንኤል እንደዚህ አለ፣ የእስራኤል ህዝብ አመፁ አልቆ መሲሁን መቃወሙን አቁሞ ትቢቱ አልቆ በመጨረሻ ወደ መሲያቸው የሚመለሱት ከሰባ ሱባኤ በኋላ ነው አለው። ለዳንኤል ከዛ ዳንኤል እንዲህ አለ መልአኩን። ሰባ ሱባኤ እንግዲህ አንድ ሱባኤ ሰባት ዓመት ነው። ሰባ ሱባኤ አራት መቶ ዘጠና ዓመት ቢሆን እንዴት ልቁጠር? ከየት ተነስቼ ልቁጠር አለሁ። ኢየሩሳሌምን ቅጥሯን መቅጠር ከሚጀመርበት ጊዜ ጀምረ 69 ሱባኤ ይቆጠራለሁ። 69 ሱባኤ ትቆጥራለ። ለምን 69 ጋር ቆመ? 70 ሱባኤ በኋላ እስራኤል አመፃውን ይጨርሳል። በራዩ ላይ ንጉሡን ያነግሳል፣ መሲሁን ያነግሳል። እስከዛ ግን እስከ ሰባ ሱባኤ እስራኤል እንዲህ ልቡ እንደደነዘዘ፣ አይኑ እንደፈዘዘ ነው የሚቀረው። ወንጌልን በመቃወም ነው የሚሰነብተው። ጳውሎስ ከእግዚአብሔር ዘንድ የድንዛዜ መንፈስ ተልቆባቸዋል፣ አለ። ሰባ ሱባኤ ማለቅ አለበታል። ግን ዳንኤል ኦኬ፣ ከምን ጊዜ ጀምሮ ሉቅጠር? ኢየሩሳሌምን ቅጥሯን ማደስ አዋጅ ከሚወጣበት ጊዜ ጀምሮ። እሱ መቼ ነው? 454 ገደማ ቅድመ ክርስቶስ ማለት ነው። ከዛ ቆጥረት እጀምራለ። እና ግን የምትቆጥረው 69 ሱባኤ ነው። ሰባኛው ሱባኤ ሰባቱ ዓመትስ ምትቀረው? ሰባት ዓመት፣ የመጨረሻዋ ሱባኤ። 69ኛው ሱባኤ ላይ ዳንኤል መሲሁ ይገደላል። ልክ አራት አምሳ አራት ወደዚህ ስትቆጥር፣ ስልሳ ዘጠኝ ጊዜ ሰባት ስንት ነው? አራት ሰማኒያ ሶስት ከአራት ሰማኒያ ሶስት ደግሞ አራት አምሳ አራት ቀንስልኝ፣ ስንት ይመጣል? ሀያ ዘጠኝ ይመጣል። ዩኒቨርሲቲ ተማሪ ናቸው አለ እንዳብዛኙ። ሀያ ዘጠኝ አይደል? ሀያ ዘጠኝ ኢየሱስ የተወለደበትን አራት ቢሲ ጨምሩበት። ኢየሱስ ቅድመ ክርስቶስ አራት ገደማ ነው፣ ከአራት እስከ ስድስት ባለው የተወለደው። አራት እና አራት እና ሀያ ዘጠኝ ስንት ነው? ሰላሳ ሶስት ኢየሱስ በሰላሳ ሶስት አመቱ በ69ኛው ሱባኤ ላይ ዳንኤል እንደተናገረው ተገደለ። መጽሐፉ እንዲላል በ69ኛው ሱባኤ ላይ መሲዩ ይገደላል፣ ነገር ግን በእርሱ ዘንድ ምንም የለም ይላል። ዛትሚ ሳጢያት ያቅ ግን እስራኤል መስያቸውን አልተቀበሉም። ከ69ኛው ሱባኤ በኋላ የምትቀራው ሰባት ዓመት ነች፣ ሰባት ዓመት ሲያልቅ መሲህ ይነግሳል ነው። እነ ጴጥሮስም መጥተው ጌታ ሆይ ልትሄር ነው እንዴ? አዎ፣ ምን ነው በዚህ ወራት የእስራኤልን መንግስታት መልስም? ነው ያችን ቀንና ሰዓት ማወቅ ለእናንተ አልተሰጣችሁ። የእስራኤል መንግስት መጣለች፣ መሲዋ ይነግሳል። ኢየሱስ የደብረ ዘይት ተራራ ላይ እግሮቹ ይረግጣሉ። ባልተነጠቀው ዓለም ላይ ይፈርዳል፣ ይፈጸማል ፍርዱ። ይነግሳል። ሺህ ዓመት በምድር ጌታ ይገዛል። ኢየሩሳሌም ላይ ተቀምጦ ይሁን የትም ተቀምጦ ይሁን እሱ ምሉዕ በኩለሄ ነው ሁሉ ቦታ የሚኖርም ጌታ ነው። ኦምኒፖተንት ነው፣ ኦምኒፕሬዘንስ ነው። የትም ጋር ሆኖ ይግዛ ኢየሱስ የሺህ ዓመት መንግሥት በምድር ላይ ለእግዚአብሔር ክብር ይገዛል። ጠላቶቹ ሁሉ ከእግሩ በታች ይሰግዳሉ። እና ያ ከመሆኑ በፊት ግን ስልሳ ዘጠነኛው ዙባይ ላይ ኢየሱስ ከሞተ በኋላ ለመንገስ የሚቀረው ሰባት ዓመት ነው። ግን ኢየሱስ ያችን ቀንና ሰዓት አታውቁም። አሁን ሌላ ታሪክ ሊጀምር ነዋል። ምን መንፈስ ቅዱስ ይመጣል። ቆ በደም ስሙ መንፈስ ቅዱስ ይመጣል በኢየሩሳሌም በይሁዳ በሰማሪያ በምድር ዳርቻ ሁሉ ምስክሮች የትሆናላችሁ። ለማን የሚሆን ዘመን መጣ። በስልሳ ዘጠነኛው ሱባኤ ላይ መሲህ እዚህ ጋር ከተገደለ በኋላ እና በሰባኛዋ ሱባኤ ዝች ጋር የምትመጣ ጊዜ አለች። መካከል ያለውን ዘመን ጳውሎስ ኤፌሶን 3 ላይ እንዲህ አለው፣ ይህ ዘመን ምን አሕዛብና አይሁድ በአንድ አካል ማነች አንድ አካል አካል ሲባለው ሌማነች ዓለም አቀፏ ቅድስት ቤተ ክርስቲያን በአንድ አካል ሆነው እግዚአብሔርን የሚወርሱበት ይሄ ዘመን ከቀደመው ትውልድ ተሰውሮ የነበረ ምስጢር ነው። ለዳንኤልም አልተ